ስላሙ ዓሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አስሃቡል የሚን ግሩፕ ተከታታዮች ውድ ተማሮች ሁላችንም ሰላም ብያለሁኝ። እሽ ዛሬ የደርሱል አወል የበስመላውን እንዲሁም የደርሱን ማብራሪያዎቹን አጠራ ርጌ ይነግራችኋለሁ። በዚህ መልኩ አብራርታችሁ ትመጣላችሁ ማለት ነው ቢስሚላህ የራህማን የራሂም የሚለውን ቢስ ስንል ባ ከስራናት ሲን የአየር ፍሰት አላት የሐምስ ፊደል ስለሆነች ማለት ነው። ቢስሚል ሚም ከስራናት ሐምዘተል ወስል ከሚም ቀጥላ ያለችው ማለት ነው። ከሚ ቀጥላ ያለችው ሀምዘ ተሎ ስልስላችሁ ይቺ ማለት ነው። ነጥብ ያረኩባት ይቺ ውርቅነት። ምክንያቱም የቃል መካከል ስለመጣች ውርቅ ትሆናለች ማለት ነው። ቢስሚላሂ ላሙ ደግሞ መካከል ላይ ያለው ለፍቶል ጀላላ ይቀጥናል ምክንያቱም ይችሚም ሚም ከስራ ስለመጣች ማለት ነው። ከሱ በፊት ከስራ ስመጣች ከዛ አላህ የሚለው ሁለት ሀረካ ይሳባል። ምክንያቱም ከላይ ይሄ ነጥብ ያረኩበት የምታዩት በቀይ ያሰመርኩበት እሷ አሊፍ ሰሆራ ስላለች ማለት ነው። ሁለት ሀረካ ያህል ትስቦታላችሁ። እዚህም ጋር አሊፈል ወስል ውድቅ ትሆናለች፣ አላ ከሚለው ጋር ውድቅ ትሆናለች። ላሟ ደግሞ እዚህ ጋር ይችላም ወደ ሮ ኢድሮ እናርጋታለን ማለት ነው። ሮ ሸዳ ሆነች። ሸዳ ስለሆነች እናጠብቃታለን። ፈትሓ ናት እናወፍራታለን። እዚህ ጋር ደግሞ ሀ የሀምስ ፊደል ናት።

ላሙ ወደ ሮ ኢደዋም ይሆናል። ሀ ከስራናት ያስኩን መቶባታል እዚህ ጋር ሚም ድንገተኛ ስኩን ስለሆነች ስድስት ሀረካ ያህል ስበን ቢስሚላህ ረሕማን ረሒም ብለን እስከ ስድስት ሀረካ ስበን ማቆም እንችላለን ማለት ነው። ይብ አሁን ይሄ የበስመላው ባጭሩ ይህንን ይመስላል። ከዛ አደርሱ ስንል እዚህ ጋር እዚህ ጋ አዳርሱ ስንል ይሁላችሁ፣ እዚህ ጋ አሊፍ ልወስል ውርቅ ተሆነ ልብያችሁ ነበር። እዚህ ጋ ግን የቃል መጀመሪያ ስለሆነ አደሩሱ ቀራናት ማለት ነው። ላም ኤደጓም ሆነች፣ ምክንያቱም ዳል የሸምስያ ፊደል ስለሆነች ዳል ትጠብቃለች። ሸዳ ስለሆነች ተርዋ የወፍረዋል ፈትሐ ነው። ከዛ አደሩሱ ነው የምንለው እንጂ አዳሩሱ አወል አንልም። እዚህ ጋር ሀምዘተ ልውስል ውርቅ ትሆናለች ማለት ነው። የትኛውም ቦታ የቃል መካከል ከመጣች ሀምዘተ ልውስል ውርቅ ትሆናለች። ዋው ይጠብቃል፣ የእንትን ሸዳ ስለሆነ ማለት ነው። በውስጡ ሌላ ዋው ስኩን ስላለው ጥብቅ እናደርገዋለን። ላም የበይንያ ፊደል ነው፣ ግልጽ እናደርገዋለን ማለት ነው። በይንያውን ግልጽ እናደርጋለን። እዚህ ጋር አደሩሱል አወል ብለን ከቀራም በኋላ ከዛ ሁሩፍ ልሂጃ ኢልሙፍሮዳ ስንል እዚ ጋ ሃ ኦኬ ዶም ነው፣ ሮ ሁለት ሓረካ ያህል እንስበዋለን። ዋው ስኩን ስላለው ማለት ነው። ዶም ነው ይወፍራል። ፋ ያው ፍሰት ይኖረዋል። ሁሩፍ ስንል ፍሰት ይኖረዋል። ሀምዘት ሉስ እዚ ጋ ያለችው ውድቅ ትሆናለች። ምክንያቱም የቃል መካከል ነው የመጣቸው እንዳልኳቸው። ሁሩፉልሄጃ ጂም ሁለት ሀረካ ይሳባል አሊፍ ስኩን ስላለው ሄጃ ኢልሞፍሮዳ ስንል እዚ ጋ ሀምዘተለው ስል ውርቅ ተሆናለች። ፋ የሀምስ ፊደል ነው ፍሰት ይኖረዋል ማለት ነው። ኦሯ የወፈረዋል ፈትሃ ስለሆነ ታ እዚ ጋ ያለችዋ ታ ወደ ሀ ሁሩፉልሄጃ ኢልሞፍሮዳ ብለን ወደ ሀ ቀይረን እንቀረዋለን ማለት ነው። በቀላሉ ይህንን ይመስላል። እንሻላህ፣ ካልገባችሁ ደግሞ የነገ እናብራራለን ማለት ነው።